አላህ ሆይ ሰፊ የሆነ ሪዝቅ ስጠኝ። አላህ ሆይ ሐላል የሆነ ሀብት ስጠኝ። አላህ ሆይ ከድህነት ጠብቀኝ። አላህ ሆይ ለቤተሰቤና ለራሴ የሚበቃኝን ሪዝቅ ስጠኝ። አላህ ሆይ ወደ አንተ ብቻ እንድጠጋና ከአንተ ውጪ ማንንም እንዳላስብ አድርገኝ። አላህ ሆይ ሁሉንም አስቸጋሪ ነገር አሳልጥልኝ፣ ሁሉንም የተዘጋ ነገር ክፈትልኝ። አላህ ሆይ ሀብትን ራስን መቻልና አላህን መፍራትን እለምንሃለሁ። አላህ ሆይ በሲሳዬ ላይ በረከት አድርግልኝ። አላህ ሆይ ከማንኛውም መልካም ነገር ወደ እኔ እንድትወርድ እኔ በእርግጥ ድሃ ነኝ። አላህ ሆይ ጉዳይን ሁሉ ለአንተ ሰጠሁ፣ በአንተም ላይ ተመካሁ። ያሳሰበኝም ሆነ ያላሳሰበኝ ሁሉ በቂ ሁነኝ። አላህ ሆይ በዲኒ በዱንያዬ በቤተሰቢ በገንዘቢ ምህረትንና ጤንነትን እለምንሃለሁ። አላህ ሆይ ቅኑን መንገድ አላህን መፍራት ራስን መቻልና ሀብትን እለምንሃለሁ። አላህ ሆይ ልቦችን የምትገለባብጥ ሆይ ልቤን በዲንህ ላይ አርጋው። ህያው ሆይ ዘላለማዊ ጌታ ሆይ በችሮታህ እርዳታህን እሻለሁ። ጌታችን ሆይ በቅርቢቱ ዓለም መልካምን ስጠን፣ በመጨረሻዊቱ ዓለምም መልካምን ስጠን ከእሳትም ጠብቀን። አላህ ሆይ ከጭንቀትና ከሐዘን ከድክመትና ከስንፍና ከስስትና ከፍርሃት ከእዳ ክሳትና ከሰዎች የበላይነት በአንተ እጠበቃለሁ። አላህ ሆይ ከእርዳታህ ውጪ ከማንም እርዳታ ሳያስፈልገኝ በቸርነትህ ሀብታም አድርገኝ። አላህ ሆይ ሰፊ የተፈቀደ መልካምና በረከት ያለው ሲሳይ ስጠኝ። አላህ ሆይ እኔንም ቤተሰቤንም የሚበቁንን በረከት ያለው ሲሳይን ለግሰን። ጌታዬ ሆይ በሐላል መንገድ ሀብታም እንድሆን እርዳኝ። ከማንም ሳልፈልግ በራስ በመብቃቃት እንድኖር አስችለኝ። አላህ ሆይ የገቢን በር አስፋልኝ። በስራዬ ላይ በረከትህን አውርድልኝ። አላህ ሆይ ከድህነት ጠብቀኝ። በቸርነትህ ሀብታም አድርገኝ። አላህ ሆይ በምሰራው ሥራ ሁሉ ስኬትን አጎናጽፍልኝ። ጽፍልኝ ጌታዬ ሆይ መልካም በሆነው ሁሉ ቅድ ጌታዬ ሆይ መልካም በሆነው ሁሉ ቀድመኝ። አምላኪ ሆይ የምፈልገውን መልካም ነገር ሁሉ እንድደርስበት እርዳኝ። አላህ ሆይ እኔንና ቤተሰቤ በሰላም እንድንኖር እና የዕለት ጉርሳችንን በልፋታችን እንድናገኝ በቂ ገንዘብ ስጠኝ። ጌታዬ ሆይ በሐላል መንገድ ገንዘብ እንድሰራ እና እንድበለጽግ እርዳኝ። ከእዳና ከችግር ጠብቀኝ። አላህ ሆይ የገቢን ምንጭ በሰፊው ክፈትለኝ። በምሠራው ስራ ላይ በረከትህን አውረድልኝ። የምፈልገውን ለመግዛትና ሌሎችንም ለመርዳት የሚያስችል ገንዘብ ስጠኝ። አዛኙ ጌታ ሆይ ከድህነትና ከችግር ጠብቀኝ። በቸርነት ሀብታም አድርገኝ። ያገኘሁትን ገንዘብ በመልካም ነገር ላይ እንድጠቀምበት አግዘኝ። አላህ ሆይ የተፈቀደ መልካምና በረከት የበዛበት ገንዘብ ስጠኝ። ይህ ገንዘብ ለእኔም ለቤተሰብም በረከት ይሆነልን። ጌታዬ ሆይ በሀብቴ እንድመካ ሳይሆን ለአንተ እንድገዛና ትዕዛዝህን እንድፈጽም አግዘኝ። ሀብቴም ወደ አንተ እንድቀርብ የሚያግዘኝ መልካም መንገድ ይሆንልኝ። አምላኪ ሆይ ያለኝን ሀብት ባርክልኝ፣ በላዩ ላይም የተትረፈረፈ ሀብት ስጠኝ። ጌታዬ ሆይ በቸርነትህ ከማስበው በላይ ሀብታም አድርገኝ። ይህ ሀብት ለእኔም ለቤተሰቤም በረከት ይሆንልን። አላህ ሆይ የሪዝቄን በሮች በሰፊው ክፈትልኝ። ከምንም ሳልፈልግ በሀብት እንድታበቃኝ እለምንሃለሁ። አዛኙ ጌታዬ ሆይ በሰጠኸኝ ሀብት ላይ ብዙ በረከትን ጨምርልኝ። በሀብቴም እንድጠቀምበት፣ ሌሎችንም እንድረዳበት አግዘኝ። አላህ ሆይ፣ ሀብቴን ከጥፋት ጠብቀው፣ ከጊዜ ወደ ጊዜ እየጨመረ እንዲሄድም ፈቃድህ አግዘኝ። አላህ ሆይ፣ የምለምንህን ሁሉ መልስልኝ። መልካምን ሁሉ ለእኛ አርግልን። ጌታዬ ሆይ፣ በዱንያም በአኼራም መልካምን ስጠን። ከእሳት ቅጣትም ጠብቀን።